ወይኔ የበላቸው አለ። ሰውዬው እንዲህ ዛሬም በጭቅጭቅ ዛሬም በንትርክ መቷል። ጨረቃዎቹ አቤት አጅሬው እያመሳቸው ነው። እያረሩ ይስቃል አለ እንትን ፈንድሻ እያረራድን የሚስቃል እና ማለት ነው። ሶሲ እባክሽ፣ ከነሱ ራቂ እባክሽ። አንቺንሽ ፈም አሁን ፍህም ላይ ፈም እየጨመርሽ ያለው ባልሽን ወይም ፍቅረኛሽን። ሀይሚ አይደለች ምታስታርቃት ምታስታርቃችሁ። እነሱ ሶስተኛው ወገና ያስፈልጋቸውም። ከዚህም በፊት ሶስተኛ ወገና ላስታረቃቸውም። አሁንም እያለች ነበረ ሶስተኛው ቀን ያስታርቁናል ወይ እኔ እናንተ ስንጣላ ብላለች። እና ይሄንን ነው አሁን ይቅርታ አልቀበልም ያለች፣ እንደዚህም የሆነች ያለው ሰው ሊያስታርቃት አትፈልግም። በተለይ ሶሲን ልታስታርቃት አትፈልግም። እና ሶስዬ እባክሽ እባክሽ እባክሽ እህቴ ውጭ ላቸው በቃ ውጭ ላቸው አንቺም ከፍቅረኛሽ ጋራ። ብሩኬ በራሱ መንገድ ያስተካክልላቸዋል። ምንም አላጠፋንም ብለዋል እነዚ ልጆች። ካላጠፉ ምንም ወወንጀላችሉም ሰውን ምንም የሆነ ነገር እንትዛ ኔ እንጃ በጣም ነው የከበደኝ ማርያምን እና ምንም አላጠፋንም እያለ ሰላሳ ጊዜ ነው እመቤቴን እያላለው ማለት ነው ይሄ ልጅ እና አሁን ሶሲ በራሱ መንገድ ራሱ ያስተካክልልሻል ከፍቅረኛሽ ጋ ማታ በወራሹ ነው የተጣላኝ ብላለች ተቀብሏት ነበረ የትላንትናው ቪዲዮ ላይ ካያችሁት ተቀብለ ይቅርታ ጠይቃኛለች ብሎ ነበረ። የማታው ሲያይ አገረሸበት መሰለኝ። እና ማለት ነው ሀይሚዬ፣ የኔ እናት ባክሽ ሀይሚ የምናቃት የምናቃትን እኔ የማቃትን ሀይሚ የቅርታ ልብ ያላት ሳታጠፋ ይቅርታ የምትል ብሩኬ ያንደለም የሁሉ ቀን ይቅርና አንድ ቀን ውላ ሳታየው የማታደር ልጅ ናት። እኔ የማቃትን ሀይሚ ማለት ነው። እና እችን ሀይሚ ነው ማቃት ማለት ነው እንዴ? ይቅርታ ሰላሳ ጊዜ ይቅርታ እያሏት ብሩኬ በእግሯ ተደብቶ ይቅርታ እያላት አልቀበልም ምጥ ያለችበት ምክንያት እኔም ኮንቪንስ አድርጎኛል። ሶስተኛ ወገን እሷ ማትፈልግም እና እሱ ስዬ እባክሽ የኔ እህት ውጭ የላቸው በቃ የእውነት በቃ እሷን አትፈልግም ማለት እናቶችን አይዘቅዘቁ በእናንተ ጭቅጭቅ፣ በእናንተ እንትርክ እናቶች አይዘቅዘቁ። የምር ዛሬ ትላንትና ጋሽዬ እሙሽን ሲዘቀዝቁ ነው የዋሉት እና እባካች ተውተው፣ እናንተ ታረቁ። ሀይሚ ባክሽ ሜቢ ሳታዩ ይቀራል ብዬ አላስብም። ታይዋለች። የሚዘቀዘቁትን ብቻ እኔ እንጃ። ዛሬ ሶሲ ትመጣለች ብዬ የምር እኔ አልጠበኳትም በጭራሽ፣ ማለት ነው። እና አሁን ነገሮቹ እንዲበርዱ እያደረገች ያለው ሶሲ ነች ብዬ ያስባለኝ ሶሲ አሁን፣ እሱም እየጠራ ትላንትናም፣ ደገመች፣ ዛሬም ደገመችው። ትላንትናም እሱን እንዲመጣ ሁለታቸውም ሳትነግራቸው ማገጣጠም እንዲ። ኧረ ሶሲ ምንድን ነው? ምን እንድንፈለግሽው? ኮሜንት አታነቢም ይሆን? አላቅም። ነገሩ ኬሪ አይሰጠኝም ብላለች ኮሜንት ማለት ነው። እና የኔ እናት ውጭላቸው አላስ በራሳቸው መንገድ ይታረቃሉ። ብሩኬ እኔ እንጃ መቤቴ ብሎ ይሄዷል። ተናደዋል። በነገራችን ላይ ትግስቱ ሳላደንቅለት አላልፍም። ማለት ወንዶች አብዛኛው ጊዜ ትግስት የላቸውም እና ሃይሚዬ የኔ እናት እባክሽ እባክሽ እባክሽ ይቅርበዩ ይቅርታ አድርጌለት። ከይቅርታ በላይ ምንም የለም ምንም ማለት ነው እን ኧረ ሃይሚዬ እባክሽ እባክሽ። ኦዲየንስ ሁለት ቦታ ተከፋፍሏል እኮ።